ሰላም ጤና ይስጥልኝ የተከበራችሁ ውድ አድማጮች፣ የምሽት እንግዳ የሚለውን ረጅም የልብ ወለድ መጽሐፍ ታሪክ የመጀመሪያ እትም በ1995 ዓ.ም ም ሁለተኛው እትም ነሐሴ 26 ዓም የታተመ ሲሆን የታሪኩ አጓጊነትና ሲኒማዊ አገላለጽ እንዲሁም ከድርጊት ወደ ድርጊት በፍጥነት መሻገሩ ተነባቢነቱን ያጎሏል፣ ቀጣዩን በጉጉት እንድንከታተል ያስገድደናል ደራሲው በመረጠው የተዋጣለት የሴራ ሰንሰለት አማካኝነት የሚነግረን ከመቶ ዓመታት በላይ ያስቆጠረን ታሪክ ነው። የኢትዮ ጅቡቲን የምድር ባቡር መስመር መዘርጋት ተከትሎ የሚነሳውን ታሪክ ደራሲው በቀጥታ በመናገር ፋንታ ከዋና ገጸ ባህሪው ማንነትና በዙሪያው ካሉት ሌሎች ሰዎች አንጻር እንድናየውን በማድረጉ ደረቅ ታሪክ እንዳናንብ አድርጎናል። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የምሽት እንግዳ ደራሲ አስራት ከበደ ተራኪ በእምነት አማረ። ማክዳ ጥርሱ እንደነከሰ በጎረነነ ድምፅ ጠራት። ምን ነው ነቢይ ስትለው፣ አይኖቹ እዚያው ላይ እንደተተከሉ ወደ ለጋህር ግምሩክ በራክታጫ እጁን ዘርግቶ እየተንቀጠቀጠ በአመልካሽ ጣጡቅ ጠቋማት ተመልከች። ድምጹ ሻክሯል። ወዲያውኑ ከመቀመጫው ተነሳና ማክዳ በፈጠረች ቶሎ ተነሽ፣ እንድ ያን መኪናን ከተለው፣ እጇን ይዞ አስነሳት። ግራ ገብቷታል። ቆይ እንጂ ሂሳብ ልክፈል ስትለው፣ ቶሎ በይ አለና የተጣጠፉ ዝርዝር ብሮች ከኪሱ አውጥቶ ጠረጴዛው ላይ ወረወረና እጇን ይዞ እየጎተታት ወደ መኪናው አሮጠ። እንዴ ነቢይ፣ ምን ሆናል አለችው። ለጊዜው መልስ የለውም። እየጎተተ ወስዷት መኪና አጠገብ በሾፌር በር በኩል አቆማት። የቆሰለ አውር ይመስሏል። አሁን ምንም ነገር አትጠይቂኝ በፈጠረሽ የምለምንሽን ብቻ ድርጊ። ሁሉም ነገር በኋላ እንግርሻለሁ። ያንን ግራጫ ሚትሱቢሺ ፓጅሮ ስቴሽን ዋገን መኪና ከአይናችን እንዳይጠፋ የሚሄድበት ቦታ ድረስ ተከተይልኝ ብሏት ፈጥኖ ዞረና መኪና ውስጥ ገባ። ማክዳ ሳታንገራግር ታዘዘችው። በፍጥነት የወንበሯን ቀበቶ በደረቷ አሳልፋ አጠበቀች፣ እሱንም ቀበቶ እንዲያደርግ ነገረችው። ወዲያውኑ መኪናዋን አስኩርታ ወደ ደጋር አቅጣጫ ተወነጨፈች። ፈረንሳይ ኤምባሲ ያገኛቸውን አስተርጓሚ ባልጠበቀው ስፍራ እያቸው አይደርሰባቸውም እንጂ ጉሮሯቸውን አንቆ ቢገድላቸው ደስ ባለው። ወዲያው ደግሞ ራሱን ለአደጋ ማጋለጥ እንደሌለበት አስታውሶ የጋለ ስሜቱን ገታ። ዛሬስ ከገቡበት ገብቶ መድረሻቸውን ማወቅ አለበት ይችላልም። እርሜ ለማቅዳ ዞር ብሎ አያት። መሪዋን ጨብጣ ዓይኖቿን ወደፊት ልካለች። ፓጀሮ መብራቱን አልፎ ሲሄድ እነሱም ተከተሉት። አሻግሮ ሰውየውን አያቸው። እጃቸውን እያወናጨፉ በስሜት ያወራሉ። ስታዲየም፣ መስቀል አደባባይ ሲደርሱ ወደ ቀኝ የታጠፉና በደብረ ዘይት መንገድ አመሩ። አራተኛ ክፍለ ጦር፣ ተሻለ ጋራዥ፣ ሼልዴፖ፣ ሳሪስ እንደደረሱ ከፊታቸው ያለው መኪና ወደ ቀኝ ሊገነጠል የመብራት ምልክት አሳየ። ማክዳም የመኪናዋን ፍጥነት ቀንሳ ነቢዩን ዞር አየችው። ይጂ ይጂ ተከታያቸው ሲላት የሚከተሉት መኪና የገባበትን አቅጣጫ ይዘ ነዳች። ሚትሱቢሺ ፓጀሮ ስቴሽን ዋገን መኪናው ብርሃን ዓለም አቀፍ የንግድ ኩባንያ የሚል ቅስት የተተከለበትን ትልቅ በር አልፎ ሲገባ መኪናዋን አቁማ አየችው። ነቢዩ ትንፋሹ ቁርጥ ቁርጥ ይላል። ይህ ኩባንያ የነጸደኝ ነው። መኪናውን የሚነዳውም የአቶ ዘሪሁን ጓደኛ የኩባንያው ምክትል ሥራ አስኪያዥ ነው አለች ማክዳ እሺ እንመለስ አላት። እልህና ጥርጣሬ ተደበላልቀውበት። ቆበት ያየውንና ማክዳ የነገረችውን አምኖ ለመቀበል ተቸግሯል። ማክዳ እንደ ሮቦት ታዘዘችው። መኪናዋን አዙራ ወደ ዋናው መንገድ ስትመለስ በገቡበት መንገድ ሌላ ነጭና ቀይ ቀለም የተቀባ ቶዮታ ሃይሉስ ፒካፕ መኪና ታጥፎ ሲገባ ተላለፉ። ነቢይ ምን እያደረግክ ነው? ማክዳ ግራ ተጋብታ ጠየቀችው። አልመለሰላትም። መኪናውን ዳራ ሲዛ ትኩር ብላ አየችው። በጭንቀት ይቀጣል። ወደ እሱ ተጠግታ ትከሻውን እየለበሰች ነቢይ ምን ሆናል ንገረኝ እንጂ በማለት ዳግመኛ ጠየቀችው። በረጅሙ ተንፍሶ ማክዳ ብሎ አቀረቀረ። በዝምታ ጠበቀችው። ቀና ብሎ እያያት የመቀመጫውን ቀበቶ ከደረቱ ላይ አላላና ፈታው። ሳላስበው በገባውበት ችግር ውስጥ እንድትገቢ በጭራሽ አልፈልግም። ስለዚህ ከእንግዲህ አብረሽን ባትታይ ይመርጣለሁ። አላት። ነብዩ የመኪናውን በር እየከፈተ ምንጊዜም ከህሊናዬ አትጠፊም። በልቤ ልዩ ቦታ አለሽ። ስለማፈቅርሽ በማታውቂው ነገር አደጋ እንዲደርስብሽ አልፈልግም። ያንቺ መኖር እፈልገዋለሁ። እኔ በራሴ መንገድ ሁሉንም እወጣዋለሁ። ሰላም ከሆነ እንገናኛለን። አይዞሽ፣ እመኚኝ። የኔ ማር፣ ላንቺ ስል ነው። በተመቸኝ ጊዜና መንገድ እጠይቅሻለሁ። እወድሻለሁ ማክዳ፣ ደህና ዋይልኝ ብሏት ከመኪናው ወረደ ማክዳ በድንጋጤ ባነነችና "ነቢይ በፍጹም አይሆንም ብላ ጮኸች። ነቢዩ ወደ ፊቱ መንገድ ጀምሯል። የወንበሯን ቀበቶ ፈታ፣ በሩን በረገደችና እየሮጠች ደረሰችበት። ክንዱን ጥርቅም አድርጋ ያዘችው። አልለቅህም፣ በጭራሽ አልለቅህም ነቢይ አለችው። ማክዳ በፈጠረሽ አላት ነቢዩ። አልለቅህም ነቢይ፣ በጭራሽ አልለቅህም፣ ከዚህ በኋላ እንለያይም እያለች ወደ መኪና አጎትተችው። አብረን ባንታይ መልካም ነው ማክዳ፣ ላንቹ ብዬ ነው አላት ነቢይ። አይሆንም አለችው፣ ሳግ እየተናነቀ አላናግራላት አለቀም። ከንግዲህ አንለያይም፣ ሁሉም ነገር አብረን እንቀበለዋለን፣ ብቻን አይሆንም የትም ትቻል ልሄድም ነቢይ፣ ነቢይ፣ ስሞትልህ እያለች መጎተቷን ቀጠለች። እንዲህ ሲጨቃጨቁ አልፏቸው የሄደው ፒክአፕ ቶዮታ ሃይሉክስ ደብል ካቢን መኪና ተመልሶ በዝግታ ባጠገባቸው አለፈ። ጋቢና ተቀምጦ የነበረው ሰው ወደ እነሱ አቅጣጫ ካሜራ መደገኑን ሁለቱም ልብ አላሉትም ነበር። እየተወተተላት መኪናዋ አጠገብ ደረሱ። ቀድማ የጋቢናውን በር ከፍታ አስገባችው፣ እሷም ፈጥና ዙራ ገባች። ማክዳ ከዚህ አካባቢ ለመራቅ ቸኩላ መኪናውን አስነሳችና ተፈተለከች። አእምሮዋ ግን በትልቅ ጥያቄ ተወጥሯል። ያስጨነቃትን ጥያቄ አራግፋ መልሱን ለማግኘትም ቸኩላለች። በዝምታ ብዙ ከሄዱ በኋላ አራተኛ ክፍለ ጦርን አልፈው ቅዱስ ዮሴፍ ትምህርት ቤት አጠገብ ሲደርሱ መኪናዋን ጥጋ ይዛ ቆመች። ከዚያም ወደሱ ዙራ ነቢይ፣ ሁሉንም ነገር ንገረኝ። ከእንግዲህ ምንም ነገር እንድትደብቀኝ አልፈልግም አለችው። ነብዩ ማወቋ እንደማይጎዳው ተገነዘበ። እየተጨነቀችና እየተጠራጠረች ከምትቆይ የደረሰበትን ብታውቀው የተሻለ መሆኑን በማመኑ ሊነግራት ወሰነ። ማክዳ ወላጆቼ በልጅነቴ እንደሞቱብኝ ከዚህ ቀደም ነግሬሻለሁ። ያደግኩት አክስቴ ቤት ነው። እናቴ ያልኩሽ የወላጅ እናቴ መንትያህት ነች። በእኔ በኩል ግን ዙሪያ ሽናናደው ባይወልዱኝም በእነሱ ሕይወት ውስጥ ትልቅ ቦታ እንዳለኝ ሁሉ እነሱም በእኔ ልብ ውስጥ ትልቅ ቦታ አላቸው። ይህንን ልነግርሽ የፈለግኩት ስለ እኔ በቂ ግንዛቤ እንዲኖሩሽ በማለት ነው እንጂ ከጠየቅሽኝ ጉዳይ ጋር እምብዛም ግንኙነት የለውም ሲላት ትንፋሽን ውጣ በትኩረት ማዳመጧን ቀጠለች። ወላጅ አባቴ ካህን ነበር ብይሻለሁ። በተወለድኩበት አካባቢ ዘመናዊ ትምህርት ቤት ስላልነበረ ፊደል ያስቆጠረኝ እና ዳዊት ያስደገመኝ ወላጅ አባቴ ነው። በጣም ያቀርበኝ ነበር። በልጅነቴ ብዙ ጊዜ ከታላቅ እህቱና ወንድሙ ጋር ስለማያውቁት የመጀመሪያ ታላቅ ወንድማቸው ሲጨዋወቱ ሰማቸው ነበር በአጼ ሚኒልክ ቤተ መንግሥት እልፍኝ አስከልካይ የነበሩ አጎታቸው በልጅነት ወስደውት ከዚያም የኢትዮ ጅቡቲ ባቡር ሐዲድ ሲሠራ የነበረ አንድ ፈረንሳዊ መሐንዲስ ወላጃቸው ሊያሳድገው ወደ አገሩ እንደወሰደው ሲያወሩ ሰማ ነበር። ታዲያ ፈረንሳይ አገር አድርጎ አሳዳጊው በመሞቱ ንብረቱን ሁሉ ኮረሰ። በኋላ እየሠራ ሲኖር ትዳር ሳይዝ እሱም እንደ ሞተና ንብረቱንም እህትና ወንድሞቹ እንዲወርሱ የተደረገውን ክርክር ሁሉ ሲጨዋወቱ እንደ ተረት እየጣመኝ ሰማቸው ነበር። የዚህ ዋጎቴ ስም ብርሃኔ እንደነበረም ሲናገሩ የሰሟቸው ይመስለኛል። ሌላም ሲያነሱት ሰማይ የነበረው አቶ ሴፉ ፈረንሳይ ሀገር የተማሩ የሚሉ ነገሮችን ነበር። እያደጉ ሲሄድ ያልተቋጨውና ተንጠልጥሎ የቀረው ታሪክ መጨረሻው እያጓጓኝ መጣ። ባለፈው ጊዜ የማላውቃቸው ሰዎች አፍኑ የወሰዱኝ ለጠዋት በፈረንሳይ ኤምባሲ ውስጥ አስተርጓሚ ሆነው ሲሰሩ የነበሩት እኚህ ጋቢና ተቀምጦ ያዩአቸው አጭር ወፍራም ሰውዬ ናቸው። ጥያቄዎችን ሳቀርብ በተለይ በአስራ ዘጠኝ ሃምሳዎች ውስጥ በፈረንሳይና በኢትዮጵያ መካከል የተደረገ የውርስ ክርክርና አፈጻጸም እንዳለስ ጠይቅ፣ ድንገት ስሜታቸው ተለዋወጠ። ግንባራቸውና ማጅራታቸውን ሲያለባቸውና አነጋገራቸው ሁሉ ሲደነቀቅ ያየሁት ዛሬም ይታወሰኛል። በቀጠሮ የእሳት ወረቀቴን ተቀብዬ ከኤምባሲው ግቢ እንደወጣው ነበር አፍኑ ይወሰዱኝ። ወደ ኤምባሲው ግቢ ከመግባቴ በፊት መኪናዋን እዚሁ አካባቢ ባለው ነዳጅ ማደያ አጠገብ አይቻታለው? እንዲሁም ተላልፈናል። ማንነት የተነግሯቸው ተዘጋጅተው ሲጠብቁ ነበር ማለት ነው። ከዚያ በኋላ ነው ያፈኑኝ። ከኪሴ ወሰዱትም የኤምባሲውን ወረቀት ብቻ ለይተው ነው። አየሽ፣ አሁን የምፈልገው አፈነው ወስደው ሊገርሙኝ የሞከሩትን ሰዎች ማወቅ ብቻ ነው። እኚህ ሰውዬ ደግሞ በቀጥታም ሆነ በተዘዋዋሪ መንገድ ከጉዳዩ ጋር ግንኙነት አላቸው የሚል ጥርጣሬ አለኝ። አለብለዚያ ጠላፊዎቼ በምንም አይነት ሊያውቁኝም ሆነ ሊያገኙ አይችሉም ነበር። ለአፍታ ያህል አጎንብሶ ቆዬ። ማክዳ፣ አጎቴን የሚባለው ሰው ሀብት የመውረስ ሐሳብም ሆነ ፍላጎት የለኝም በፍጹም አላት ነብዩ። ታዲያ ምንድነው ሐሳብህ? ብላ ጠየቀችው። ማወቅ አላት። ባጭሩ፣ ምኑን? ጭንቀት በተጫነ አንደበት ጠየቀችው። መጨረሻውን፣ መጨረሻውን፣ ይህን የተንጠለጠለውን ታሪክ በጅምር የቀረ ተረት ተረት መጨረሻውን ማወቅ እፈልጋለሁ አላት ነብዩ። ካወቅክ በኋላስ ብላ ጠየቀችው። እጽፎአለሁ። የጀመርኩትን ጽሑፍ ቋጭቼ ጨርሶአለሁ። ማክዳ ያን መኪና የገባበትን ግቢ በደንብ ታውቂዋለሽ ብሎ ጠየቃት። አሁን አለችው፣ ከጸደይ ጋር ግቢውን እየተዘዋወረች መጎብኘቷን እያስታወሰች። መጋዘን አለው ብሎ ጠየቃት። ፊት ለፊት ካየኸው የኩባንያ ሕንጻ ኋላ፣ በጀርባ በኩል ትልቅ መጋዘን አለው አለች ማክዳ በመጋዘኑ አካባቢ ከኩባንያው ግቢ በውጭ በኩል ስምናለ ብሎ ጠይቃት፣ ትልቅ የብረታ ብረት ስራ ድርጅት አለው ስትለው የነብዩ አይኖች በሩ በትክክል የው ቤት ነው። እዚህ ነው አላት ነብዩ። መኑ አለች ማክዳ። አስሮ ያቆዩኝ ያሰቃዩኝ ቦታ እዚህ ነው ሲላት፣ እኔ የፈራው ነቢይ ቢገርሉስ እየቀፈፋት ጠየቀችው። የፈለጉትን ማድረግ የሚችሉት ያኔ ነበር። አሁን ግን አይችሉም። ማንነታቸውን አውቀዋለሁ። ስለዚህ መጠንቀቅ እችላለሁ አላት። አሁን ያቺ ጭላንጭል ብርሃን ፈክታለች። እንደ በፊቱ በጨለማ ውስጥ ያለ መዳረሻ አይደናበርም። ወዴት እንደሚሄድ አውቋል። መንገዱ ግልጽ ነው፣ ጥርት ብሎ እየታየው ነው። ስለዚህ ከእንግዲህ አዲስ አበባ ምን ያደርጋል? ከእንግዲህ አዲስ አበባ ተቀምጦ የሚቆይበትና ጊዜውን የሚያባክንበት ምክንያት የለም። ጊዜው ሲያልፍበት መቅደም አለበት። አለብለዚህ የቀርሙታል የሱ ቀን ዛሬ ነች። ዛሬን በአግባቡ መጠቀም። በግማሽ ልቡ ፀደይን እያሰበ ይህንን ተንኮልና ወንጀል በአታውቅ ባታውቅ እየተመኘ ወደ ቤቱ ለመሄድ ተጣደፈ። አሁን ወደ ቤት መሄድ አለብኝ፣ ማክዳ አላት። ከናኮኖ ሰዓቱ ትንሽ ተረጋጋ፣ አለች ማክዳ። መሄድ አለብኝ፣ አንችም ወደ ስራሽ ሂጂ። ከመኪናው ሊወርድ በሩን ከፈተ። ለመሄድ ቁርጡ መነሳቱን ተገነዘበች ልታስቀሩ አትችልም። ቅድሙን ከስራ ላይ አንስታ ነው ያመጣችው። ነቢይ አትራቀኝ፣ እፈልግሃለሁ አለችው በአይኖቿ ጭምር እየተለማመጠች ልቡ ዘለለበት። ሆኖም የሚያመነታበት ወይም ወዱ የሚልበት ጊዜ እንዳልሆነ ተገንዝቧል። ማክዳ፣ አብሬሽ ብቆይ ደስ ባለኝ፣ ነገር ግን አሁኑ ቤት ገብቼ ማዘጋጀት አለብኝ። ፍቀጅልኝ፣ እመኚኝ፣ ወደ ፊት ብዙ ጊዜ ይኖረናል አላት ነቢዩ እሺ፣ ላድርስ አለችው። አልተቃወማትም። እሷን ፈጥና መኪናዋን አስነሳች። ሁለቱም ከየራሳቸው ጋር እየተነጋገሩ በዝምታ መገናኛ ደረሱ። እዚህ በቃኛል፣ ማክዳ፣ አሁን መመለስ ትችላለሽ አላት። አልመለሰችለትም። ታጥፋ ወደ ሰፈራቸው ገባች። ቤታቸው በር ላይ መኪናዋን ስታቆም፣ ከቤቷ ይዞት የወጣውን ኒውስዊክ መጽሔት እያሳያት አንብቤ መልሳለሁ ብሏት ወረደ ነቢይ። እንደገና ጠራችው። እምባ በዐይኖቿ ላይ በይም በድምጿ ውስጥ እርጥበቱ ተሰማው። ዞሮ አያት። ጨክኖ መራመድ አልቻለም። ተመልሶ ወደ መኪና ውስጥ ገባ። እኔ አልችልም ነቢ ስትለው ትከሻዋን አቅፎ ወደ ደረቱ አስጠጋት። ሁለመኗ ይንቀጠቅጣል። አልብረዳትም፣ ይልቁን እምግላለች። ከንፈሮቿ ገርበብ ብለው ይንቀጠቅጣሉ። ሳማት። ሰቀቀነች። ሊጠግባት አልቻለም። አንገቱ ስር ውሽቅ አድርጎ አጥብቆ አቀፋትና ትንፋሿን ሲያዳምጥ ቆየ። ኦዲሻሊ ንፍቅር በጆሮዋ ሹካላት ቀና ብላ አየችው። ባትናገርም አይኖቿ የውስጧን ብዙ ያወራሉ። ወንበሯ ላይ እያመቻቻት ማክዳ፣ በሚመቸኝ መንገድ በስልክ በቦስታ ቤትሽ ወይም ቢሮሽ እየመጣው ጠይቅሻለሁ እንገናኛለን አላት። ነቢይ፣ በጣም ተጠንቀቅሽ አለችው ማክዳ አታስቤ ከመቾም ይበልጥ ጥንቃቄ ማድረግ ይችላለሁ። ደና ደሪልኝ አላት ነብዩ። አደራ ነቢይ፣ ራስን ጠብቅ ደሞ አትጥፋብኝ አለችው። እሺ ለዶክተር ሰላምታ አቅርቢልኝ ብሎ የከፈተውን በር ዘጋው። መኪናዋን አዙራ እስክትሄድ በር ላይ ቆሞ ሸኛት። ወደ ቤት ግን አልገባም። ከአካባቢው ርቃ እስክትሄድ ጠብቆ እየተገለማመጠ ተመለሰና ወደ አውቶብስ ተራ በመሄድ ታክሲ ውስጥ ተሳፈረ። ማክዳ ዋናው መንገድ ከመያዟ በፊት በተመሳሳይ ቦታ ላይ ለሁለተኛ ጊዜ ያለፈችው ነጭና ቀይ ዳብል ካቢን ቶዮታ ሃይሉክስ መኪና ትኩረቷን ሳበው። በውስጡ ሁለት ሰዎች እንዳሉ አየች። ስድስተኛው ስሜቷ የሆነ ነገር ሹክ አላት። ከዋናው መንገድ ስትደርስ ቀስ እያለች ወደ አደባባዩ ሄደች። ዓይኖቿ የመኪናውን የኋላ መመልከቻ መስታወቶች ሙጥኝ አሉ። ጥቂት እንደሄደች መኪናው ወደ እሱ አቅጣጫ ሲመጣ ተመለከተች። በርጋታ አደባባዩን ዙራ ተመለሰች። መኪናውም ዙሮ ተከተላት። ይህኔ የተለያዩ ቅንጥብጣቢ ውስታዎችና ግምቶች ብልጭ ድርግም እያሉ ተከታትለው ባይነ ይልን ወታዩት እየቀፈፋት ወደ መሥሪያ ቤቷ ሄደች። መኪናዋን በተለመደው ቦታ ቆማ ይህን ደረጃ እየሮጠች ወጣችና የቢሮ አንበር በጥርፊያ ከፍታ ገባች። አልተቀመጠችም። ወደ መስኮቱ ተጠግታ በመስኮቱ ጠርዝ በኩል መጋረጃውን በጥንቃቄ በቀጭኑ ገልጣ ቁልቁል ተመለከተች። ከማዶ ፍላሚንጎ ሪስቶራንት አጠገብ ነጭና ቀይ ደብል ካቢን ኃይሉክስ ቶዮታ መኪናው ቆሟል። ወዲያው ከጋቢና አንደኛው ሰው ወጣ። እሷ ወዳለችበት ሕንፃ ቀና ብሎ ከተመለከተ በኋላ መለስ ብሎ መኪና ውስጥ ካለ ሌላ ሰው ጋር ተነጋገረ። ከዚያም የከፍተውን የጋቢና በር ዘግቶ አጠገቡ ካሉ ካፍተሪያ በረንዳ ላይ ወንበር ስቦ ተቀመጠ። ከጥቂት ቆይታ በኋላ ጓደኛው ከመኪና ውስጥ ወጥቶ አጠገቡ ተቀመጠ። ማክዳ የምታየውን ነገር ከሰማችው ጋር እያስማማች ተረበሸች። ከስራ ሰዓት በኋላ ቀጥታ ወደ ቤቷ አልሄደችም። መኪናዋን በዝግታ እያሽከረከረች ወደ አራት ኪሎ አቅጣጫ መራች። ዓይኖቿ የኋላ መመልከቻ መስታወቶቹን በጥንቃቄ ይቆጣጠራሉ። በአፍሪካ አዳራሽ በኩል አልፋ ዳገቱን ስትጨርስ ወደ ቀኝ ታጠፈች እቃ የመግዛት ሐሳብ ባይኖራትም ካዛንቺ ሱፐር ማርኬት አጠገብ መኪናዋን አቁማ ገባች። ጥቂት የታሸጉ ምግቦችን ደስታ፣ ከሩብ ሰዓት በኋላ ከሱፐር ማርኬት ወጣች። ቆም ብላ የመኪናዋን አካባቢ ስትቃኝ ከመኪናዋ ኋላ ከቆሙት ሁለት መኪናዎች ቀጥሎ ቶዮታ ሄሉክስ ፒካፕ መኪና አቁሟል። መኪናዋን አስነስታ ወደ ፊቷ መንዳት ስትጀምር ያው መኪና ተነስቶ ወደ እሱ አቅጣጫ ሲመጣየች፣ በሁኔታው ብትረበሽም ራሷን ተቆጣጥራ መጨረሻውን ለማረጋገጥ ወሰነች። ካዛንች ስቶታል። ነዳጅ ለመሙላት ስትቆም የሚከተላት መኪና ኳሃሉ እንዳለ ተረዳች። ወደ አራት ኪሎ በረረች። ያው ኃይልክስ ቶዮታ መኪናም እየበረረ ተከተላት። በፒያሳ ዙራ ቁልቁል በቸርችል ጎዳና አድርጋ ወደ ሰንጋ ተራ አቅጣጫ ታጥፋ በንግድ ስራ ኮሌጅ ጀርባ አልፋ ቀን ከነቢዩ ጋር የነበሩበት ሬስቶራንት ፊት ለፊት መኪናዋን አቆመች። ከዚያም በረንዳ ላይ ተቀምጣ የአምቦ አዘዘች። ሲከተላት የነበረው መኪና ወዲያውኑ በንግድ ስራ ኮሌጅ ጀርባ በኩል ብቅ አለ። በመኪና ውስጥ ያሉት እነዚያው ሁለት ሰዎች ናቸው። ፈገግ ያለች። የሚከታተሉት እሷ መሆን አለበት። አልደነገጠችም። እሷ እንደማይፈልጓት ትገንዝባለች። ኢላማቸው ነብዩ መሆን አለበት። ስልክ ደውላ ልትነግረው አሰበች። ግን ምን ትሏለች? እንዲህ አይነት ነገር መነጋገርስ ይቻላል አልመሰላትም። አግኝታው ሁሉም ነገር በጥሞና ልትነግረው አሰበች። እናም ጧት ቤቱል ቴድሮስና የቀረበላት ናምቦሃ በእርጋታ ጠጣችና ወደ ቤቱ አይደች። ቫቲካን ኤምባሲ ደርሳ ወደ ቀኝ ስትታጠፍ ያንኑ መኪና ከኋላዋ አየችው። ጸደይ ከቤት መውጣት ከሰው መገናኝ ታስጠልቶታል። ጥላቿ ከፍርሃትና ከጭንቀት የመነጨ ነው። ነፃነት ቢሰማት ማ ኑሮ ማክዳ ዘንዲዳ ብትጫወት ትመርጣለች። ከነቢዩ ጋር ብትገናኝም ደስ ባላት። ሆኖም የሚያገኛት ሁሉ ሚስጥሯን የሚያውቁ የውስጧን የሚያነቡ እየመሰላት ስለምትሰጋ ከሰው መገደል መርጣለች። ቤቷን ስታጸዳና ስታስተካክል ሲደግማት ወይም ሲጨንቃት ደግሞ መኝታ ቤት ገብታ ስታለቅስ ወይም ስተኛ ትውላለች። ዘር ይሁን የማያደርግላት ነገር የለም ያሰኛት ይሆን በማለት ያሰበውን ነገር ሁሉ በገፍ ገዝቶ አሸክሞ ይገባል። ብዙ ሊያወራት ይሞክራል። ይሁንና ስለ ነቢዩ የማወቅ ፍላጎቱን ቀርማ ስለ ትረዳጅ ቢጠይቃትም ከዳዊት እህት ቤት ይኖር እንደሆነ ለመጠየቅ ከማክዳ ጋር ሄደው እንዳላገኙትና የዳዊት እህትም ያለበት እንደማያውቁ ነግሯለች። ቢሆንም ዘሪውን የነቢዩን አድራሻ ከማወቅ እንደማይመለስ አምናለች። ጭንቀቷም ከዚያ በኋላ የሚከተለውን ክፉ ነገር በመገመት የተፈጠረ ነው። ይህ ሁሉ ቢያንስ ለማክዳ ለማማከር ባለመድፈሯ ራሷ እንዳባሪ ተባባሪ አድርጋ እየቆጠረች ህሊኗ እረፍት አጣ። ዛሬም እንደ ሰሞኑ የሚለበሰውንም የማይለበሰውን ልብስ በሙሉ አውጥታ የሚተኮሰውን ስትተኩስ የማይተኮሰውን እያጣጠፈች ስታዘጋጅ ነው ያለችው። ምሳ ሰዓት ላይ ዘሪው ሲመጣ የጀመረችውን ስራ አልጨረሰችም ነበር። ለጊዜው ከኩባንያ ሥራ እንድታሪክ ተደርጎ ከቤት ብቱይ ጭራሹን በቤት ውስጥ ከባድ ስራ ተጠምደሽ ያረፍሽው ይሄ ነገር ይሻላል ብለች ነው ሲላት፣ ያለ ስራ ቤት ተቀምጦ መዋል የበለጠ ያስጨንቃል አለችው። ጸዲ እንግዲያው እረፍት ወስጪ። ከአዲስ አበባ ወጣ ብለን ለምን ዘናንልም? የቤት ስራ ማብዛቱ ጉዳት ሊያስከትልብሽ ይችላል አላት። አታስብ፣ ምንም አያደርገኝም ነበር ያለችው። ከምሳ በኋላ የጀመረችውን ስራ ልትጨርስ ጥቂት ሲቀራት፣ ስልኩ ጮኸ። የቤት ሰራተኛዋ በቅርብ የለችም። ደጋግማ ብትጣራም አልሰማለቻት። አማራጭ ስላልነበራት ስልኩን ራሷ አነሳችው። ሄሎ አለቻት። ሄሎ እንደምን ጸዲ? የምታውቁ ድምፅ ነው። እግዚአብሔር ይመስገን ማልበል። ጸዲ ሰናይት ነኝ ስትላት ደነገጠች። ምን ስልኩን ልትዘጎ ፈለገች። በጣም ይቅርታ ጸዲ፣ ለመሆኑ ደናነሽ የሚለውን ስትሰማ ጸደይ መነጋገሪያውን ከጆሮ አረቃየችው። ሄሎ ጸዲ፣ በእርግጥ ልትቀየምኝ ይገባል። ስለ እግዚአብሔር ብለሽ ግን አንዲ ስሚኝ አለች። ሰናይት ዛሬ በምን ትዘልኩሽ ባክሽ ብላ ጠየቀቻት ጸደይ። ጸዴይ መጀመሪያ ስሚኝ፣ ከዚያ በኋላ የመሰለሽኝ ልትኝ ትችያለሽ። ሁሉም ነገር የምታውቅ ይመስለኝ የነገርሽኝ ሁሉ አላመንኩኝም ነበር። እንዲያውም እኔን ለመደለል ያሸሸሽኝ መስሎኝ ተበሳጭቼ ነበር። ለዚህ ነበር አንቺን ለማግኘትም ሆነ ለማነጋገር ያልፈለግሁት። አሁን ግን ሁሉም ነገር ተረድቻለሁ። ስለዚህ ወክሽን ይቅርታ አድርጊልኝ፣ አለቻት ጸደይ። አልመለሰችላትም። አሁን ልታነጋግርኝ ፈቃደኛ ነች ጸዲ፣ ድምጿ ጸጸት የተሞላበትና የልምምጥ ነው። ምንድና ይፈለግሽው? ብላ ጠይቅቻት። አንቺም አነጋገር፣ አለች ሰናይት። ይሄው እያነጋግርሽኝ አይደለም እንዴ? አለች ጸደይ። ጸዲ፣ ከልብሽ ይቅርታ ያደርግችልኝ አይመስለኝም። ጥፋተኛ ነኝ አልኩሽ እኮ በድይሻለሁ ስትላት ጸደይ ጓደኛዋን እንባ እየተናነቃት መሆኑ ስትሰማ መጨክን አልቻለችም። እሺ የሰሙሽ ነው። ልታነጋግሪኝ ትቺያለሽ። በስልክ ላነጋግር አልፈልግም ጸደይ ስትላት፣ እንግዲህ ቤት መምጣት ትቺያለሽ አለቻት ጸደይ። አንቺ ቤት ለመምጣት አልችልም ጸዲ፣ የኔ ወደ ቤትሽ መምጣት ላንቺም ለእኔም ጥሩ አይሆንም ስትላት፣ ጸደይ የማወቅ ፍላጎቷ ተነሳሳ። አንዳች ክፉ ነገር ሸተታት። እና ታዲያ የት እንገናኝ? ብላ ጠይቀቻት። ስቴዲየም ላሊበላ ሬስቶራንት ትጠብቅሻሉ፣ ቶሎ መውጣት ትችያለሽ አለቻት። ስናይት ሰናይት ይህን ያህል የሚያስቸኩል ነው እንዴ? ብላ ጠይቀቻት አሁን፣ ስትላት፣ እሺ መጠው ብላት፣ ስልኩን ዘጋጅ። እንደ ቆመች ለአፍታ ያህል አሰበችና ለሰራተኛዋ የቀረውን ጨርሳ እንድታስገባ ነግራት በመኪናዋ ማቆሚያ ጋራዥ ውስጥ ቆማ የከረመችው መኪናዋን አስነስታ ከግቢ ወጣች። ስታዲየም ስትደርስ መኪናዋን ዳራ ሲዛ ሰነይት ከማዶ መንገዱን አቋርጣ እስከ ምትመጣ ጠበቀችና ከመኪናው ወርዳ ተቀበለቻት። ተሳስመው እንዳበቁ ጸደይ ቀድማ መኪና ውስጥ ገባችና የጋቢና ወንበር የውስጥ ቁልፍ ከፈተችላት። ሰነይት ተመሻሽታ ተቀመጠች። እሺ ወዴት እንሂድ? ስትል ጸደይ ጠየቀች። ሁለቱም በየውስጣቸው የተሸከሙት የጭንቀት ስሜት እንዳለ ያስታውቅባቸዋል። እንደ ቀርሟቸው በነጻነት ለመነጋገር የተቸገሩ ይመስላሉ ደስ የሚልሽ ቦታ ማለቴ ቁጭ ብላን ልንጫወትበት የምንችልበት ቦታ ቢሆን ይመረጣል አለቻ ተሰናይት ጸደይ በዝምታ መኪና ማሽከርከር ቀጠለች ኢትዮጵያ ሆቴል ገለል ያለ ቦታ መርጠው እስኪቀመጡ ድረስ አልተነጋገሩም እሺ የፈለግሽኝ ለምን ነበር ጸደይ ቀድማ ዝምታውን ገፈፈች ጸዲ ያው ቅድም እንደነገርኩሽ ከስራ የተባረንበት ምክንያት አንቺ የምታውቂ መስሎኝ ነበር። ዛሬ ጠዋት ነው ሁሉም ነገር የተረዳሁት። አንቺ ምንም ነገር እንደማታውቂ ስረዳም፣ በአንቺ ምንም በማታውቂው ንጹህ ጓደኛዬ ላይ ያደረግኩትና የተናገርኩሽ ሁሉ ጸጸተኝ። ስለዚህ ይቅርታ ልጠይቅሽ አሰብኩ አለቻት። እኔ በጣም የተሰማኝ ግን ስልክ ስደውልሽ እያለሽ የለችም ማስባሉስ ነው አለች ጸደይ። ጸደይ ከስራ የመባረር ምክንያት እንዴት አታውቂም? ብዬ መገመት ይችላለሁ። መቼም ለኩባንያው እንቅስቃሴ ከባለቤትሽ ከአቶ ዘሪሁን ጋር መነጋገራችሁ አይቀርም፣ አለች ሰናይት። ብንነጋገር ኖሮ ላውቅ እችል ነበር። ሆኖም ስለ ኩባንያው የተነጋገርነው ነገር የለም። እንዲያውም ከአንቺ ጋር ተገናኝተን ከስራ መባረርሽን ከነገርሽኝ በኋላ ነው ዘሪሁን የጠየቅኩት፣ አለቻት ጸደይ። ምን አልስታዳ? በማለት ሰናይት ጠየቀቻት። ጸደይ በማቅረቢያ የቀረብላትን ቡና ወደ ስኒ ቀርታ ስኳር ጨምራ እያማሰለች ቆየችና የዓመት እረፍት የተሰጣቸው እንጂ የተባረሩ የኩባንያ ሠራተኞች እንደሌሉ ነው የነገረኝ። እንዲያውም አንችን ደቡብ አፍሪካ ከሚሄደው የኩባንያ የውሉ ቡድን ጋር ስለምትጂ ለዝግጅት የሚሆን ጊዜ እንዲኖሩስ የጥቂት ቀናት እረፍት እንደተሰጠሽ ነው የነገረኝ በማለት ነገረቻት። እንዴ! አፏን ያዘች። ትልቅ ሰው ለዚያውም ለሚስቱ እንዲዋሸል ብላ አልጠበቀችም። ምን ነው? አለች ጸደይ። ሞልጌታ ደረጄና እኔ ከኩባንያው ሥራችን እንድንለቅ የተደረገው በአቶ ዘሪሁን ትዕዛዝ እንደሆነ እኮ ነው የተነገረን፣ አለች ሰናይት። እንግዲህ ለእኔ የነገረኝ ይህንን ነው። አሁን የፈለግሽኝ ይህንኑ ልጠይቅኝ ነው ማለት ነው? አለች ጸደይ። ባሉ አንዷሻ ስትገነዘብ ብስጭት ብላ ላነጋግርሽ የፈለግሁት ሶስታችንም ከስራ የተባረንበት ምክንያት ስላወቅሁት ነው። በቅርሚያ ይቅርታ ልጠይቅሽና ጉዳዩን ለመወቅ የፈለግሽም ልነግርስ ነው ስትላት እሺ፣ ምንድነው ምክንያቱ? አለች ጸደይ። ሞልጌታና ደርጄ ዛሬ ጠዋት ሊያነጋግሩኝ ቤቴ ድረስ መጥተው ነበር። ተገናኝተን ስለማናውቅ ይጠይቁኝ የመጡ ነበር ይመስለኝ አለቻት። የቀረበለት ሜሪ እንዳየተጎነጨች የዛሬ ሁለት ዓመት ነበር ከብላት የተገዛውን ጥጥ አዋሳና ናዝሬት በሚገኙት የኩባንያው መጋዘኖች የተረከም ነው። ታስታውሳለሽ? ብላ ጠይቀቻት። አዎ፣ አስታውሳለሁ ሁለት ዓመት ሊሆነው ነው አለች ጸደይ በአወንታ ራሷን እየነቀነቀች በአንቺ አስተባባሪነት እኔ ሙልጌታና ደረጀ የነበርን ነው አዋሳና ናዝሬት እየተገኘን ስንረከብ የከርም ነው በማለት አስታወሰቻት። እና ጸደይ ግራ ገባት።